እንዴት እንደደነገጥኩኝ እንዴት ደስ እንዳለኝ ዝብርቅርቅ ያለ ስሜት ውስጥ ነው የገባሁት። ሀይምዬና ብሩኬ በምን ቃል ልግለጻችሁ? ሁልጊዜ ቃላት የማጣላችሁ ሁለት ተወዳጆች። ከዚህ በላይ ክብሩን፣ መወደዱን፣ ሞገሱን እግዚአብሔር ያላብሳችሁ። ከክፉ ነገር ሁሉ እግዚአብሔር ይጠብቃችሁ የእውነት መጨረሻችሁን ያሳምርላችሁ። ከአስመሳይ ወዳጅ፣ ከጥላት፣ ከምቀኛ እግዚአብሔር ይጠብቃችሁ። ፈጣሪ እንደ ሰው አይደለም። ሁል ጊዜም ጥላታችሁ በበዛ ቁጥር፣ ምቀኛችሁ በበዛ ቁጥር እግዚአብሔር ደግሞ የእናንተን የዋህነት፣ መልካምነት፣ ደግነት እያየ ሞገሱን፣ ፍቅሩን፣ ክብሩን እያለበሳችሁ ከዚህ በላይ ከፍ በሉ። እግዚአብሔር እውነት ይጠብቃችሁ። የእውነት ነው። በሃይሚና በብሩኬ ሃይሚና ብሩኬ መሆን የማትችሉ ሰዎች ምቀኞች፣ ጥላቶች ከነሱ ሕይወት ውጡላችሁ። የእውነት ነው የምላችሁ፣ እግዚአብሔር ውልቅ ያደርጋችሁ። ሌላ ምንም አልላችሁም። ሰው ሲደሰት፣ ሰው ከፍ ሲል፣ ሰው የሆነ ደረጃ ላይ ሲደርስ የምትንገበገቡ ጥላቶች፣ ምቀኞች፣ ለሰው ክፉ የምታስቡ ከሰይጣን አትተናነሱ። እግዚአብሔርን ነው የምላችሁ። ለሰው ልጅ ክፉ አታስቡ። እናንተ ትናንትና አንዴ ተወጋ ስትሉ አንዴ መቃብር ቦታ ስታስቀምጧቸው የሆነ ቦታ ላይ ስታስቀምጧቸው በክፉ በመጥፎ ነገር ስታስቧችሁ የዋላችሁ እግዚአብሔር ደግሞ አብስቶ እንደዚህ በሞገስ እምር ድምቅ ፍክት አድርጎ ነው የሚያኖራቸው። ሰው ስልጣን ቢኖረው የሰው ልጅ የእውነት ህይወቱ ምን እንደሚሆን አሰብኩት አያችሁ። ሁልጊዜም እግዚአብሔር ጠባቂ ነው። ሁልጊዜም ከፊት ከኋላ ይቅደምላችሁ ማርያም። እኔ በቃ ደስ ብሎኛል። እኔ እንጃ አሁን እንዴት ልበላችሁ? የእውነት አንዳንድ ጊዜ ደስታም ድንጋጤም ሁሉም ነገር ዝብርቅ የልባችሁን በጣም ደስ ብሎኛል። ለምን እንደሆነ ግን አላቅም። አስራ ሁለት ሰዓት መቼ ነው የሚደርሰው? ነገሩ ቤተሰብ ጨሪቃዎቼ እንደዚህ ምር ድምቅ ፍክት ብለው ስለመጡ በጣም ደስ ብሎኛል። ጥላት ደግሞ ቅጥል ልበሉ። እናንተ ቀጥል በሉ፣ እነሱ ደግሞ ፍክት ድምቅ እያሉ እምር ድምቅ እያሉ ይመጣሉ። እናንተ ቀጥል በሉ። በአንዱ ሳይሳካላችሁ ሲቀር በአንዱ ትሄዳላችሁ። በአንዱ የሰው ሕይወት እንደዚህ ከፍ ዝቅ ዝቅ ከፍ ዝቅ ስታደርጉ ስታብጠለጥሉ የምትሉ የእናንተም ሕይወት እንደዚህው እንደተብጠለጠለ ሳያልፍላችሁ እናንተም ትሞታላችሁ። እውነቴን ነው የምላችሁ። በሰው ልጅ ክፉ አታስቡ። እንኳን አይደለም ምንም የማያደርጓችሁ ምንም ሳይደርሱባችሁ ምንም ነገር ሳያደርጓችሁ እንደዚህ የምታደ እንደ ጥላታችሁ እንኳ ቢኖራችሁ እንኳ ለጥላታችሁ ክፉ ነገር አትመኙ። እሺ፣ ሁሉንም ነገር እግዚአብሔር ነው የሚጠብቀው። በነፍስም ሁሉ ነገር በእግዚአብሔር እንጂ በሰው አይደለም። እሺ። አንዳንድ ጊዜ አደብ ግዙ። እሺ። እግዚአብሔር ከዚህ በላይ ደግሞ ሞገሱን ያበዛላቸዋል፣ ፍቅሩንም፣ መወደድን፣ መከበርን ሁሉን ነገር አብስቶ ይሰጣቸዋል። እግዚአብሔር እናንተም እዚህ ቁጭ ብላችሁ ታዩዋቸዋላችሁ። እነሱም እያደጉ ስኬታቸው ላይ አላማቸው ላይ ምኞታቸው ላይ ደርሰው ተድረው ተኩለው አራት ልጆች እና ሳላት ተወልደው ታያላችሁ። እናንተ ደግሞ ቅጥል በሉ። እውነት እናንተ ከሰይጣን ስለማትተናነሱ እንደ እውነት ጓደኛችሁም ምናችሁም ሰይጣን ነው። ሌላ መቼም ሰው ሰው የዚህን ያህል የክፋት ጥግ አለው ብዬ አላስብም። ግን እንደዚህ የሚያስቡ ሰዎች ደግሞ እውነት ከሰይጣን አይተናነሱም። የእውነቴ ነው ክፉ ነገር የሚያስበው ሰው ውድቀቱን የሚመኘው የሆነ ነገር ሲሆን ሰው ሲስቅ የማይደሰተው የሆነ ነገር እንትን ሲል የማያስደስተው ሰይጣን ብቻ ስለሆነ ማለት ነው። እና ከእንደዚህ አይነት ነገር ድርጊታችሁ ተቆጠቡ። አስራ ሁለት ሰዓት ላይ ደርሰው ደግሞ ጨሪቃዎችን እምር ብሎ እንደዚህ ስላዩቸው ደስ ብሎኛል። ብቻ ምን ልበላቸው ዛሬ አዲስ ነገር አለ ቤተሰብ፣ እኔ ደስ ብሎኛል። እናንተስ መልካም ውሎ ይሁንላችሁ። እንግዲህ አስራ ሁለት ሰዓት እስከሚደርስ ድረስ መልካም ቀን ይሁንላችሁ ቤተሰብ ግን እኔ በጣም ርቆኛን፣ ቀኑ እንዴት ነው የሚደርሰው?